ሪፖርት ማልደው አሊያም ከስራ በኋላ ሰዎች አካል ብቃት እንቅስቃሴን ያዘውትራሉ። በጠዋት ስፖርት ሰርተን ከዛ በኋላ የቀን ውሏችንን ለማስተካከል፣ ፕላስ ደግሞ ማታ ብዙ ጊዜ አይመችም ከስራ ጋር ከምን ጋር ጠዋት አርሊ በጠዋት ቢሆን ደስ ይለናል። ማለት ሁሉም ሰው አይ ቲንክ የሚመርጠው የዛን ሰዓት ነው። እኔም ጤና ለመጠበቅ አዘውትሮ የአካል ብቃት እንቅስቃሴን እሰራለሁ ግን በየትኛው ሰዓት መሥራት እንዳለብኝ በሚገባ አላውቅም። ዛሬ በየትኛው ሰዓት የአካል ብቃት እንቅስቃሴ ብሰራ ይሻላል የምለውን ለማወቅ ፈልጌአለሁ። በአድዋ ሙዚየም ውስጥ በሚገኘው የጂም ውስጥ ነው ዛሬ የምንገኘው። የተለያዩ ሰዎች ይሰራሉ። ጠዋት ነው የተገኘሁት። በእርግጥ እነዚህ ሰዎች በእርግጥ ጠዋት መጣው ነው የመረጡት፣ በምን ምክንያት ነው የሚለውን ቆይታ እናደርጋለን። እንግዲህ ሳይሱንስ በሌላ በኩል ምን ይላሉ፣ የሚሰሩ ሰዎችስ ምን አይነት ስሜት አላቸው የሚለውን ነው የምጠይቃቸው። መጀመሪያ ስፖርት ስሰራ የመጀመሪያ ጊዜ ማታ ላይ ነበር የምሰራው፣ ግን ብዙም ደስ አይለም። እኔ አልተመቸኝም። እንደ ፐርሶናሊቲ ጠዋት ላይ ነው ደስ የሚለው ጠዋት ተነስቼ መጥቼ ስሰራ ከዛ ሙላቸው ውሎ ደስ ብሎኝ ነው። ሙሎ በጣም እንደ ሪላክስ ያደርጋል። በጣም እኔ የምሰራ ማታ ማታ ነው፣ በብዛት የምሰራው ቅዳሜ ጠዋት ጠዋት እሰራለሁ። አይቀርም፣ ጠዋት ጠዋት ከሰዓት ነው በብዛት የምሰራው ስራ ስራው ነው። ይህ ጉዳይ የብዙዎች ጥያቄ ነው። የትኛው ሰዓት ለአካል ብቃት እንቅስቃሴ ተመራጭ ነው? ከ11 ሰዓት እስከ 1 ሰዓት ባለው ሰው ሞር ይበዛል ከሌላው አንፃር ማለት ነው። ዳንኤላ ፎርክ የአካል ብቃት እንቅስቃሴ በሰውነት ላይ የሚፈጥረውን ለውጥ የሚያጠና የኤክሰርሳይዝ ፊዚዮሎጂ የሶስተኛ ዲግሪ ተማሪና በኢትዮጵያ ስፖርት አካዳሚ አሰልጣኝ ነው። ሰውነት ጠዋት፣ ቀን፣ ማታ ይለያያል። አንዱ ጥናት የሚያሳየው ሴቶችን እና ወንዶችን እያወዳደረ ነው የሚያስቀምጠው ሴቶች ጧት ሲሰሩ ሞር ሊፒድን ወይም ደግሞ ይሄ ስብ የሚለውን ነገር ሰውነት እንዲጠቀም እድል የመስጠትና ከዛ ጋር ተያይዞ የሴንትራል ኦቤሲቲ ወይም ይሄ ማእከለኛ የሰውነት ክፍል ላይ የሚገኘው ስብ የማቃጠል ባህሪ እንዳሳዩ ማየት ተችሏል ጧት ስንነሳ ርትሬታችን ወይም የልብ ትርታችን የደም ግፊታችን ባለው ጊዜ ውስጥ የመጨመር ባህሪ ያለው። አብዛኛው ኢንክላይን የሚያደርገው ማታ ቢሰሩ የሚል ሪኮመንዴሽን። ለሊቱም ሙሉ ጾመህ አድረህ ምንም ምግብ ሳትበላ ነው ሳይንሱ የሚለው፣ ወደ 60 የሚሆነውን ግላይኮጅን ኦልሬዲ ዲፕሊት የለም፣ ተጠቅመዋል። ሰውነት ተኝተንም ሰውነት ጉልበት ይፈልጋል ለማገገም የተጎዱ አሳቶች መልሶ ሪሃብሊቴት እንዲያደርጉ በጣም ወሳኝ ነው። በዛ ፕሮሰስ ብዙ ኤነርጂ ወስዶ ጠዋት ስትነሳ ኔጌቲቭ ኤነርጂ ባላንስ ላይ ነው የሆነ የምትወጣው። ከዛ ቁርስ አልበላህም ኤክሰርሳይዝ ላይ ነው ያለው ይሄ ብዙ ስብ እንድትጠቀም ሞቢላይዝ እንድታደረግ ራሱ ኢምፓክት አለው። በጣም ጥሩም ፓርቱ እሱ ነው። ነገር ግን ደግሞ ሳይድ ኢፌክት አሉ። ለምሳሌ ሃይፐርቴንሲቭ ለሆኑ ሰዎች፣ ከልብ ጋር የተያያዘ ችግር ያለባቸው ሰዎች ኤክሰርሳይዝ በዛ ሰዓት ቢያደርጉ ችግሩን የማባባስና ላልተፈለገ ጉዳት መዳረግ ድረስ ሊያመጣ እንደሚችል ደግሞ ያሳያሉ። ማንኛውም ሰው የሚረዳው ሪከርዶች የሚሰበሩት ከሰዓት በኋላ ፓወር ኢቨንትስ የተለያዩ ነው። መስልን ወይም ጡንቻን ሞቢላይዝ ማድረግ የሚጠይቁ እንቅስቃሴዎች ከሰዓት በኋላ ቢሰሩ በጣም አድቫንቴጅ ይኖራል የሚል ምልከታ ነው ያለኝ። ያው ጠዋት ቢሰራ ዌይት ሎዝ የሚያደርግ ሰው ሞር ቢሰራ አሪፍ ነው ብዬ አስባለሁ ማለት ነው። ጌን የሚያደርግ ሰው ግን ኦሬዲ እረፍት ስለሚያስፈልገው ማታ ቢሰራ ነው። የተበከለ አየር ያለበት አካባቢ የምንኖር ከሆነ የመኪና ጭስ፣ የፋብሪካ ጭስ፣ በብዛት በተለይ ከተማ አካባቢ የሚኖር ሰው ጠዋት አውትዶር ባይሰራ ይመከራል። አውትዶር ማለት ውጪ አስፋልት ዳር ሊሆን ይችላል፣ ሜዳ ላይ ሊሆን ይችላል። አስም፣ የልብ ችግር፣ ሌሎችም ሌሎችም ችግር ያለባቸው ሰዎች ጠዋት አውትዶር አልመክርም። ወይም ደግሞ መስራት ካለባቸው ንጹሕ አየር የሚገኝበት አካባቢ ራቅ ብሎ ከከተማ መስራት በጣም ወሳኝ ነው እያስባለ፣ ለአካል ብቃት እንቅስቃሴ የትኛው ሰዓት የተሻለን የሚለውን ለማወቅ እነዚህን ጥያቄዎች ለራሳችን መጠየቅ ይኖርብናል። ምንድን ነው የምፈልገው? በምን አይነት ሁኔታ ውስጥ ነው የምሰራው? እኔ ማን ነኝ? የሚለው ራሳችን እናዳምጥ። ለእኛ የሚሆነን ስፖርት ንምረጥ። ሁልጊዜም በእንቅስቃሴ ውስጥ ነው።